ጤና ይስጥልን ክቡራን ዩቲ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሚድሮክ ሆራይዘን ፕላንቴሽንስ እንዴት በሕጻናት ጉልበት ብዝበዛና በታፈሱ ሰዎች ቅጥር ተጠያቂ ሳይሆን ቀረ? በ2017 ዓ ም መጀመሪያ የኢትዮጵያ ሰብአዊ መብቶች ኮሚሽን መርማሪዎች በኦሮሚያ ክልል ጅማ ዞን ወደሚገኘው የሚድሮክ ሆራይዘን ፕላንቴሽን አንድ የእርሻ ጣቢያ ሲያመሩ ያጋጠማቸው የጠበቁት አልነበረም። በእርሻ ጣቢያው የተሰበሰቡ ሰዎች የተመለከቱት መርማሪዎቹ ጠጋ ብለው ከየትና እንዴት እንደመጡ ጠየቁ። ግለሰቦቹ ከአዲስ አበባ ጎዳናዎች ታፍሰው ለቀናት ከታሰሩ በኋላ በኩባንያው እርሻዎች ላይ እንዲሰሩ የመጡ ነበሩ። ጉዳዩ ለኢሰመኮ መርማሪዎች ያልታሰበ ነበር። ኢሰመኮ በሆራይዘን የእርሻ ጣቢያዎች ውስጥ አሳሳቢ ሰራተኛ ቅጥር ሁኔታ ሲያገኝ የመጀመሪያው አይደለም። የተቋሙ ባለሙያዎች ቀድሞውንም ወደ ስፍራው ያመሩት ከዚህ ቀደም በኩባንያው እርሻ ጣቢያዎች እየተፈጸመ ያገኙትን የህፃናት ጉልበት ብዝበዛ መቆሙን ለማረጋገጥ ነበረ። ኢሰመኮ እስካሁን ይፋ ያላደረገው ይህ ግኝት ዕድሜያቸው ከስምንት ዓመት ጀምሮ የሆኑ ህጻናት ተማሪዎቹ፣ ኩባንያው ለትምህርት ቤት ግንባታ ያበደረው ገንዘብ በጉልበታቸው እንዲከፍሉ ጭምር ቡና እንዲለቅሙ መደረጉን የሚያሳይ ነው። በድንገት የተደረሰበት የህፃናት ጉልበት ብዝበዛ የኢትዮጵያ ሰብአዊ መብቶች ኮሚሽን የቡና እርሻ ጣቢያዎች ውስጥ የሕጻናት ጉልበት ብዝበዛ እየተፈጸመ መሆኑን ለመጀመሪያ ጊዜ የደረስንበት በ2016 ዓ.ም. የክትትል ቡድኖችን ባሰማራበት ወቅት ነበረ። ኢሰመኮ ባለሙያዎች በቦታው የተገኙ እርሻ ጣቢያዎቹ ያለውን የሴቶችና ወጣቶች መብት አያያዝ በተመለከተ ክትትል ለማድረግ ነው። የኮሚሽኑ የሕጻናት መብቶች አስተባባሪው ይደንቃቸው ከበደ እንደሚናገሩትም አገር አቀፍ ክትትል ከተደረገባቸው ሰባት ክልሎች ውስጥ በሶስቱ የህጻናት ጉልበት ብዝበዛ እየተፈጸመ ስለመሆኑም ተደርሶበታል። ከእነዚህ ክልሎች አንዱ ኦሮሚያ መሆኑን አረጋግጠዋል። በኦሮሚያ ክልል የህጻናት ጉልበት ብዝበዛ የተገኘው በየትኛው ኩባንያ የእርሻ ጣቢያ እንደሆነም ከመናገር ተቆጥበዋል። ቢቢሲ የተመለከተው ይፋ ያልተደረገ የኢሰመኮ ሪፖርት እርሻ ጣቢያዎቹ የሚደረጉ ሆራይዘን ፕላንቴሽንስ ንብረት እንደሆነ አስፍሯል። ለዚህ ዘገባ ቃለ መጠየቅ የተደረገላቸው ከአስር በላይ የቀድሞና የአሁን ሰራተኞች የኩባንያ እርሻዎች ተረመራ ተማሪዎችን ቡና ሲያስለቅሙ እንደነበረም አረጋግጠዋል። ኢሰመኮ ሐምሌ ወር ላይ ባወጣው የ2017 ዓመታዊ የሰብአዊ መብቶች ሪፖርት ላይም የድርጅቱ ስም ከዚህ ጋር በተያያዘ ተጠቅሷል። ባለ 152 ገጽ የኢሰመኮ ሪፖርትም በሆራይዘን ፕላንቴሽን የእርሻ ጣቢያ ሲፈጸም የነበረ ሕጻናት በቡና ለቀማ ላይ የማሰማረት አሰራር የሕጻናት ጉልበት ብዝበዛ መቆሙንም እንደ ቁልፍ ምርት ጠቅሶታል። የደረሰበት ግኝት ግን በዝርዝር አላቀረበም። የሕጻናት መብቶች አስተባበሪ ድነቃቸው በእርሻ ጣቢያዎች ላይ የተደረገውን ክትትል ሪፖርት አሁንም በግምገማ ሂደት ውስጥ እያለፈ መሆኑን ለቢቢሲ ተናግረዋል። በዚህ ምክንያት ጠቅላይ የሆኑ መረጃ ከመስጠት ለይተው የኩባንያ ስም እየጠቀሱ ለመናገር እንደሚቸገሩም አስረድተዋል። ይፋ ያልተደረገው ሪፖርት ዝርዝሮች በግዙፉ ሚድሮክ ኢንቨስትመንት ግሩፕ ስር የሚገኘው ሆራይዘን ፕላንቴሽን ከዚህ ቀደም በመንግስት ባለቤትነት ስር የነበረ ስድስት ሰፊ እርሻዎች ያስተዳድራል። በእርሻዎች ከሚመረተው ቡና ውስጥም ከሰማኒያ በመቶ በላይ የሚሆነው ለውጭ ገበያ እንደሚቀርብ የሚድሮክ መረጃ ያመለክታል። እንደ ስታርባክስ ያሉ የዓለም አቀፍ የቡና ኩባንያዎች የሆራይዘን ደንበኞች እንደሆኑም በድረገጡ ጠቅሷል። ኢሰመኮ የሕጻናት ጉልበት ብዝበዛ ድርጊቶችን ያገኘው ሊሙ፣ ኮሶሳ፣ ጉመርና ስኑጡ በተባሉት የሆራይዘን ፕላንቴሽን የእርሻ ጣቢያዎች ውስጥ ነው። አምስት በኩባንያው እየሰሩ ያሉና የቀድሞ ሰራተኞች ትምህርት ቤቶች ተማሪዎቻቸው ለቡና ለቀማ ሲያሰማሩም እንደነበረ ለቢቢሲ አረጋግጠዋል። ቢቢሲ በተመለከተው የኢሰመኮ ሪፖርትም እድሜያቸው ከስምንት ዓመት ጀምሮ የሆኑ ህጻናት በጅማ ዞን ሌሙኩሳ ወረዳ በሚገኝ እርሻ ጣቢያ እንዲሰሩ መደረጉን ያመለክታል። የኮሚሽኑ መርማሪዎች እድሜያቸው ከስምንት እስከ አስራ ሁለት እስከ አስራ ሶስት የሆኑና ከአንደኛ እስከ አራተኛ ክፍል የሚማሩ ህጻናት ቡና ሲለቅሙ እንዳገኘም በሪፖርቱ ላይ ጠቅሷል። ሕጻናቱ ለለቀማ የተሰማሩት በኩባንያው እና በአካባቢው ትምህርት ቤቶች መካከል በተደረገ ስምምነት አማካይነት እንደሆነም ሪፖርቱ ያመለክታል። ቢቢሲ ያነጋገራቸው ሰራተኞችም ይህንንም አረጋግጠዋል። በሆራይዘን ፕላንቴሽን እና በትምህርት ቤቶች መካከል በተደረገው ስምምነት በቡና ለቀማ ወቅት ተማሪዎች በሳምንት ለሁለት ቀናት በትምህርት ሰዓት ቡና እንዲለቅሙም እንደሚያደርግ በሪፖርቱ ላይ ሰፍሯል። ስምምነቶቹ ሁለት አይነት ይዘት ያላቸው። የመጀመሪያው የስምምነት አይነት ትምህርት ቤቶች ተጨማሪ ገቢ እንዲያገኙ ሲባል ተማሪዎች ቡና የሚለቅሙበት ነው። የድርጅት ሰራተኞች እና የወላጆች ኮሚቴ አባል የነበሩት አንድ የአካባቢው ነዋሪ፣ ከተማሪዎች ቡና ለቀማ የሚገኘው ገቢ የሚሰጠው ለትምህርት ቤቶች እንደሆነም ተናግረዋል። ኢሰመኮ ሪፖርቱን በበኩሉ ክፍያ የሚፈጸመው ለትምህርት ቤቶች መሆኑን በክትትሉ ለማረጋገጥ ተችሏል፣ በማለት ተመሳሳይ አሰራር ጠቅሷል። ሌላኛው የስምንት አይነት የህፃናት ጉልበት ለእዳ መክፈያነት መጠቀም የሚመለከት ነው። የጉምር እርሻ ጣቢያ ሰራተኞች ልጆች የሚማሩባቸው የጎመሪ አንደኛ ደረጃ እና የሁለተኛ ደረጃ ትምህርት ቤት ሲገነቡ ሆራይዝን ፕላንቴሽን አስር ሺ ብር በስጦታ ሁለት መቶ ሺ ብር ደግሞ በብድር እንዳቀረበ ሪፖርቱ ያስረዳል። ትምህርት ቤቱም በሆራይንዝ የወሰደውን የሁለት መቶ ሺ ብር ብድር ለመመለስ በሚል በትምህርት ቀናት ጭምር ህጻናቱ እንዲሰሩ ማድረጉን ይገልጻል። ሪፖርቱ ተማሪዎቹ በትምህርት ቀናት ጭምር ከ10 እስከ 15 ለሚደርሱ ቀናት በቡና ለቀማ ስራ ለማሰማራት የሕፃናቱን ጉልበት ለዕዳ መክፈያነት እየተጠቀሙ እንደሆነ ማረጋገጥ ተችሏል ይላል። ግዳጅና ቅጣት፣ ሕጻናት ተማሪዎች በእርሻ ጣቢያዎች የተሰማሩት በግዳጅ እንደሆነ በኢሰመኮ ሪፖርት ላይ ሰፍሯል። ቢቢሲ ያነጋገራቸው አንድ የሆራይዘን ፕላንቴሽን ሰራተኛ ወላጆች ተማሪ ልጆቻቸው ወደ እርሻው የሚላኩት በግዴታ እንደሆነም ገልጿል። ቡና ያልለቀሙ ተማሪዎች ቤተሰቦቻቸው ብር እንዲከፍሉ ይገደዳሉ፣ አለበለዚያ ደግሞ ትምህርት ቤቱ ሄደት አትማርም፣ ወላጅ አምጣ ተብለው የሚመለሱበት ሰዎች ነበር ሲል እማኝነቱን ሰጥቷል። አንድ ተማሪ አንድ ዙር ሄዶ ቡና ካልለቀመ 250 ብር ይዞ መቅረብ አለበት ሲልም በኮሳ እርሻ ጣቢያ ላይ ተማሪዎች ያሰማራ የአንድ ትምህርት ቤት አሰራርን አስረድቷል። በስንጡ የእርሻ ጣቢያ ላይ ተማሪዎች ያሰማራው ልኩ ጮሚ የመጀመሪያ ደረጃ ትምህርት ቤትም የጠቀሰው የኢሰመኮ ሪፖርትን በተመሳሳይ በቡና ለቀማ ስራ ላይ ባልተሰማራ ተማሪ ላይ በቀን 250 ብር ቅጣት ሲጥል እንደነበረም ገልጿል። ተማሪው ቅጣቱን ካለፈ ደግሞ ከትምህርት ቤቱ ሊባረር እንደሚችል ኢሰመኮ ከተማሪ ሕጻናትና ከወላጆቻቸው ከዋላጆቻቸው ጋር ባደረገው ውይይት አረጋግጧል፣ በማለትም አክሏል። ህጻናቱ ለአደጋ በሚጋለጡበት ሁኔታ ውስጥና ለረጅም ሰዓታት ቡና እንዲለቅሙ መደረጋቸው በሪፖርት ላይ የጠቀሰው ጉዳይ ነው። በጉም እርሻ ጣቢያ ተሰማርተው የነበሩ እድሜያቸው ከአስራ አራት በታች የሆኑ ሴት ተማሪዎች ቡና በሚለቅሙበት ወቅት በወንድ ተማሪዎች ፆታዊ ትንኮሳ እንደሚፈጸምባቸውና ይህንም ለመምህራንም ሆነ ለቤተሰቦቻቸው ለመናገር እንደሚፈሩ መናገራቸውን በሪፖርቱ ላይ ተካቷል። ተማሪዎቹ ለዚህ አይነት ጥቃት የተጋለጡት በቡና ለቀማ ወቅት በጫካ ውስጥ አስተማማኝ የደህንነት ጥበቃ ባለመኖሩ እንዲሁም ይዟቸው የመጡ መምህራን የሚከተሏቸው አልፎ አልፎ ብቻ ብቅ እያሉ ስለሆነ መሆኑንም ያስረዳሉ። የሕጻናት መብቶች አስተባባሪ ቶ የድነቃቸው ቢቢሲ በተመለከተው ሪፖርት ላይ ስለጠቀሰው የፆታዊ ጥቃት ድርጊት ለቀረበላቸው ጥያቄ ይህን ጉዳይ የእኛ ግኝት አይደለም፣ የሚል ምላሽ ሰጥተዋል። ሴት ሰራተኞች ስንጠይቃቸው የደረሰብን ጥቃት አለ ብለው ይህ ይህ ብለው ያስቀምጡልን የለም የሚሉት አስተባባሪው የእርሻ ስራ የሚከናወነው ጫካ ውስጥ ከመሆኑ አንጻር ግን ሴት ሰራተኞች የበለጠ ለጾታዊ ጥቃት ተጋላጭ ሊሆኑ እንደሚችሉ አስታውሰዋል። በተጨማሪ ኢሰመኮ መርማሪዎች አንዲት ተማሪ በዚህ የእርሻ ጣቢያ ቡና እየለቀመች በነበረበት ጊዜ ከጉሬው የወጣት ጅብ ሲያባረራ ወድቃ ጉዳት እንደደረሰባት በተማሪዋ ቤትን በመገኘት ተጎጂዋና የተማሪዋን ቤተሰብ በማነጋገር አረጋግጠዋል። ሪፖርቱ ጉዳት የደረሰባት ተማሪ ክትትሉ እስከተደረገበት ወቅት በእርሻ ጣቢያው የተደረገላት ምንም አይነት የሕክምና እርዳታ አለመኖሩንም ገልጻለች ይላል። ሕጻናቱ የለቀሙትን በግምት ከ25 ከ25 እስከ 30 ኪሎ ግራም የሚመዝን ቡና ተሸክሞ እንደሚያደርሱ ክትትል በተደረገለት ዕለት እስከ ምሽቱ 12 ሰዓት 30 ድረስ ሲሰሩ እንደነበረም እንዲሁም ምግብና ውሃ ከቤታቸው ይዞ ያልመጡ ተማሪዎች ለራብና ውሃ ጥም እንደሚጋለጡም በሪፖርቱ ላይ ተዘርዝረዋል። ሕጻናቱ ከትምህርት ቤት ወደ እርሻ ጣቢያዋ በአይሲዩዝ ተሽከርካሪ ተጭኖ እንደሚመጡ እና በርካታ ህጻናት በአንድ ላይ ተጨናንቀው ስለሚጋዙ አደጋ ይደርስብናል የሚል ስጋት እንዳለባቸውም ለኢሰመኮ ገልጸው ሲልም ገልጸዋል ሲልም ያስረዳል። ቢቢሲ ያነጋግራቸው አንድ የሆራይዘን ሰራተኛ እና ሌላ የአካባቢው ነዋሪም በወላጅ ዘንድ ይህ ስጋት እንደሚነሳ አረጋግጠዋል። ሌላኛው አሳሳቢ ጉዳይ የታፈሱ ሰዎች ቅጥር። የኢትዮጵያ ሰብአዊ መብቶች ኮሚሽን የህጻናት ጉልበት ብዝበዛ ግኝቱ ለፌዴራል እና ለክልል መንግሥት ባለስልጣናት እንዲሁም ለሆራይዘን ፕላንቴሽን ማሳወቁ እና አቶ ድነቃቸው ይናገራሉ። ከስምንት ወራት በኋላ ለድጋሚ ክትትል ባለሙያዎች ወደ እርሻ ጣቢያው መላኩን ያስታውሳል። ሌላኛው አሳሳቢ ጉዳይ የተደረሰበት በዚህ ጊዜ ነው። አቶ ድነቃቸው እንደሚናገሩት ወደ ስፍራው ያመሩት የኢሰመኮ ባለሙያዎችም ወደ እርሻ ጣቢያው የሚሄዱ ሰራተኞች አግኝተዋል። ባለሙያዎቹም ሲያጣሩ በአዲስ አበባ የጎዳና ላይ ልጆች እንደነበሩ እና ወደ ማቆያ ገብተው እንደነበሩ ከዚያ በኋላ ደግሞ ከተወሰኑ ቀናት ወደዚህ ስራ እንዲሰሩ እንደመጡና የመጡትም ያለ ፍላጎታቸው መሆኑን ገልጸውላቸዋል ሲሉም የባለሙያዎች ግኝት አስረድተዋል። አስተባባሪው ይህን ጉዳይ በየትኛው ኩባንያ የእርሻ ጣቢያ እንደተገኘ ከመናገር ተቆጥቧል። ቢቢሲ ያነጋግራቸው አምስት የእርሻ ጣቢያ ሰራተኞች ግን በ2015 እና በ2016 ዓም መጨረሻ ከአዲስ አበባ ጎዳናዎች የታፈሱ ሰዎች ወደ ሆራይዘን እርሻዎች መወሰዳቸውንም ገልጸዋል። ቢቢሲ ከነሐሴ 2016 ዓ.ም. ወደ ኩባንያው እርሻዎች የተወሰዱ ሶስት ሰዎችን አነጋግሯል። ግለሰቦቹ እንደሚያስረዱት በአዲስ አበባ ከተማ የተለያዩ አካባቢዎች በፖሊስ ከተያዙ በኋላ ቃሊቲ ውሃ ልማት አካባቢ በሚገኝ መጋዘን እንዲቆዩ ተደርገዋል። ከእነዚህ ወጣቶች አንዱ በህፃናት ግንባታ ላይ እየሰራ የነበረው ካሳሁን መለስ ስሙ የተቀየረ ነው። ካሳሁን በርካታ ተክለ ሃይማኖት አካባቢ በአዲስ አበባ ፖሊስ በአባላት የተያዘው እራት ለመብላት ከባለ ደረቦቹ ጋር በወጣበት አጋጣሚ እንደነበረ ያስታውሳል። ጻን ኮንስትራክሽን ውስጥ ኦቨር ታይም እየሰራን ከምሽቱ ስድስት ሰዓት አካባቢ ለራት ስንሄድ የተያዝ ነው የሚለው ካሳሁን የፖሊስ አባላት እርሱንና ባልደረቦችን ምንም ሳይለዩ እንዲያዟቸውም ይናገራል። እንዲሁም ፖሊስ የተያዘው እስካሁን ብቻ አልነበረም። ጓደኞቹ ለማግኘት እየሄደ እንደነበረም የገለጸ ሌላ አማኝ ልደታ ክፍለ ከተማ ውስጥ ከታክሲ ሲወርድ በፖሊስ መያዙን ተናግሯል። አማኞቹ እንደሚያስረዱት ታስረው ከነበሩት ሰዎች መካከል የመንግስት ሰራተኞች እንዲሁም በመምህርነትና በአሽከርካሪዎች የሚሰሩ ግለሰቦች ይገኙበታል። ኢሰመኮ ጥር ላይ ባወጣው መግለጫ ኑሯቸው ጎዳና ላይ ያደረጉ ሰዎች ተይዘው የሚቆዩት ቃሊት በሚገኙ የአሽከርካሪዎች ማሰልጠኛ አካባቢ ባለው ሰፊ መጋዘን ውስጥ እንደሆነም ገልጾ ነበረ። ከአሳሁንም በቃሊቲ ማቆያ ለሁለት ሳምንት በታሰሩንም ይናገራል። ታሳሪዎችን ቤተሰብ ሆነ ሌላ ጠያቂ እንዲያገኝ እንዳልተፈቀደላቸው፣ ስልካቸውንም ተቀምተው እንደነበረ አስታውሷል። ካሳሁን ወደ ማቆያ ከገባ አስራ አምስት ቀናት በኋላ ከታሳሪዎቹ መካከል የተወሰኑ ሰዎች እየተመረጡ ወደ ስራ ተባ ተብለው መጫናቸውን ያስታውሳል። ወደ እርሻ ብለው አልነገሩንም፣ ዝም ብለውም እየመረጡ ነው ወደ ስራ ብለው ያስገቡን ይላል። ወደ እርሻ በተወሰደበት ዕለት ዘጠኝ ታታ ብለው የሚታወቁትን የሕዝብ ማመላለሻ ተሽከርካሪዎች መንቀሳቀሻዎች ያስታውሳል። ተሽከርካሪዎቹ እያንዳንዳቸው ስልሳ አራት ገደማ ሰዎች ጭነው እንደነበረም ያስረዳል ካሳሁን እንደሚናገረው ከዚህ ቀደም ሁለት ጊዜ ገላን እና ዘነብ ወርቅ አካባቢ በሚገኝ ማቆያዎች ውስጥ ታስሮ ነበር። ወደ ጅማ ሲወሰድ ግራ መጋባቱ ተፈጥሮብኛል፣ ግን ያው ስሩ ተደጋጋሚ ስለሆነብኝ የደረስኩበት ልደርስ ብዬ ነው፣ ዝም ብዬ ተነስቼ የመጣው ሲልም በወቅቱ የተሰማውን ይናገራል። ሌሎች ሁለት ምንጮችም ግን ከቃሊቱ ማቆያ ከመውጣታቸው በፊት ለምን አይነት ስራ እንደሚሄዱ እንደተገለጸላቸው አስረድተዋል። እርሻ ላይ ለመስራት ከተስማሙ መካከል አንዳቹ ለመሄድ ፈቃደኛ የሆኑት ከእስር ለመውጣት በሚል እንደነበረን ገልጸዋል። በጉዞ ላይ እያሉ ያመለጡ እንደነበሩ ይናገራል። አንድ ማኝ ተሽከርካሪዎቹም ለምሳ ወልቅጤ ከተማ ላይ በቆሙበት ወቅት ያመለጡ ሰዎች መመልከቱን ተናግሯል። ካሳሁንም በተመሳሳይ መኪናው ጅማ ከተማ ከደረሰ በኋላ ወደ ኩባንያው ከመተላለፋቸው በፊት በነበረው ጊዜ ያመለጡ እንደነበሩም ጠቅሷል። ካሳውን አንድ መኪና እዚህ ሰኮር በጅማ ዞን ውስጥ የሚገኝ ወረዳ የሚባለው ቦታ ላይ ወድቆ ነበር። የተወሰኑ ልጆችም ተጎድተው ነበር። እየመሸ ስለነበር እኛ ጥለን ሄድን ሲል በአደጋ ምክንያት ወደ አዲስ አበባ እየተመለሱ እንዳለም አስታውሰዋል።